ሙሽራዎቼ ሙሽራዎቼ ናቸው። በጣም ማዝ ነው። ልጆቼ ልጆቼ ሙሽራዎቼ ናቸው። ሙሽራዎቼ ሙሽራዎቼ ናቸው። በጣም ማዝ ነው። ልጆቼ ልጆቼ ልጆቼ። ጌታ ሰጠኝ፣ እንግዲህ መልሼ ለጌታ አስረከብኩን። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹሕ ናቸው። አልተነካኩም፣ አልተነካኩም። ልጆቼ እንግዲ እኔን ጥለው ሄደዋል፣ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙር ነው የምዘምረው። እነሱ ግን ያንን አይሉ እንዴት ናቸው ሰላም ናቸው ወይ እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ ከሰዓት ቁም እንግዲህ ብዙ ነጥባት ትውሰዱብኝ ላመሰግናችሁ ነው በፊታችሁ የቆምኩት ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው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 ተስፋን የቆረጥኩት ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ፣ ሀዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት፣ በጣም ጠላሁ። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታን ያጽናናል። ፊታችሁ ሳይ በረታው፣ ከሀዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የመሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ሙሽራዮቼ ናቸው። በጣም ማዝነው። ልጆቼ ልጆቼ ልጆቼ ጌታ ሰጠኝ እንግዲህ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 እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ! ምንም ማድረግ አልችልም። ቴንኪው ስለ ሰጣችሁኝ። ኤርትራኖች፣ ኢትዮጵያኖች ስለ ሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናቸዋለሁ። በደቡብ አፍሪካ የኢትዮጵያውያኑ አሳዛኝ መጨረሻው። በደቡብ አፍሪካ ሁለት ኢትዮጵያውያን ህትማማቾች በአስደንጋጭ ሁኔታ ህይወታቸው አልፏል። ክስተቱ በርካቶችን ያስደነገጠ ነው። በደቡብ አፍሪካ ተወልዶ ያደጉ ሁለት እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱ ነው የተገለጸው። ሁለት እህትማማቾች በአንድ ላይ በአንድ ቀን ምክንያቱ ግልጽ ባልሆነ ሁኔታ ህይወታቸው አልፏል። እህትማማቾቹ ትልቋ በዲግሪ የተመረቀች፣ ትንሿ የማትሪክ ተፈታኝ እንደሆነች ነው የተመለከተው። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካ የሚኖረውን መላውን የኢትዮጵያ ማህበረሰብ በከፍተኛ ሀዘን ውስጥ ከቶታል። ቤተሰቡ በጆሃንስበርግ ኪንግስተን በሚገኝ ቦታ ላይ ለሀዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ ቀርቧል። በስደት ኢትዮጵያውያን የአንድ ቤተሰብ አባል ሁለት እህትማማቾች በአሳዛኝ ሁኔታ ህይወታቸውን ሲያጡ ከሁለት ወር ባነሰ ጊዜ ውስጥ የአሁኑ ለሁለተኛ ጊዜ ነው። ከዚህ ቀደም በተመሳሳይ በአሜሪካ ኦሃዮ ግዛት ሲንሲናቲ ከተማ የ22 ዓመቷ ኤደን አዱኛ እና የ20 ዓመቷ ፌቨን አዱኛ በተተኮሰባቸው ጥይት መገደላቸው ይታወሳል ግድያ የኢትዮጵያ ማህበረሰብን ከፍተኛ ድንጋጤ ውስጥ የከተተ እንደነበር አይዘነጋም። ከአንድ ወር ከ15 ቀናት በኋላ ሌላ ህትማማች ኢትዮጵያውያን ህይወታቸው በድንገት አልፏል። ሰላም፣ የኔ ስም ታደሰ ነው እና እኔ የመመረቂያ ያለ በአቡ ጊዳ ቋንቋ እና ባህል ተቋም ብዙ ነገር ተመሪያለሁ። በትንሽ እውቀት ጀምሬ አሁን በህዝብ ፊት ቆሜ ለምረቃቴ ጽሑፍ ያወራሉ። ለአምስት ዓመት በተከታታይ እየተማሪት ነበር ና በአምስት አመት ከፊደል ጀምሬ አሁን ገጽ